ባለፉት ዘጠኝ ወራት በባህልና ስፖርት ሴክተር ላይ ከተሰሩ ስኬታማ ስራዎች መካከል ኢትዮጵያን ኢትዮጵያ ብዙ ባህል ያላት እሴት ያላት አገር ናት። ኢትዮጵያ ላይ ያሉ ድንቅ ባህላዊ እሴቶችን ለዲፕሎማሲ ከመጠቀም አንጻር የምስራቅ አፍሪካ የባህልና ኪነ ጥበብ ፌስቲቫል ያደረግንበት ኢትዮጵያ ላይ ያሉ ጠቃሚ እሴቶችን ለምስራቅ አፍሪካ ወንድምና እህት የሸጥንበት የምስራቅ አፍሪካ ያሉ ኪነ ጥበብ ባለሙያዎች ወደ ስምንት የሚሆኑ ምስራቅ አፍሪካ ባህል ሚኒስትሮች ከነ ባህል ቡድናቸው መጥቶ የራሳቸውን ባህላዊ እሴቶቻቸውን ያቀረቡበት ኢትዮጵያ ላይ ያላትን ባህላዊ እሴቷን ለብሪክስ አገራት ለማቅረብም ጭምር ዝግጅት ላይ ያለንበት ከስፖርት ልማትም አንጻር የሀገራችን ስፖርት ልማት ስኬታማ ለማድረግ ከታች ከመካከለኛ ደረጃ ካላቸው ከህፃናት ከታዳጊዎች ወጣቶችን ማዕከል ተደርጎ መሰራት ስላለበት መካከለኛ ደረጃ ያላቸው ሶስት በአንድ የምንላቸው ስቴዲየሞች ተገንብቷል። ወደ ሁለት ሺ የሚሆኑ መካከለኛ ደረጃ ስፖርት ማዘውተሪያ ስፍራዎች የተገነቡበት የስፖርት ማዘውተሪያ ስፍራዎች ባለፉት ስድስት አመታት ከፌደራል ጀምሮ እስከ ታችኛው እርከን ድረስ የታደሰበት ከምንም በላይ ደግሞ ክቡር ጠቅላይ ሚኒስትራችን በወሰዱት ኢኒሼቲቭ ከለውጡ በፊት ተጀምሮ በጣም ሲንከባለል የነበረው የአዲስ አበባ ስቴዲየም ግንባታ ከተጀመረ ቆይቷል። ቀሪ ስራ በሙሉ ተለይቶ በሁለት ሎት ተከፍሎ ለሚሰሩ ኮንትራክተሮች የተሰጠበት ና አካባቢ ያሉ በየክልሎችም ያሉ ከለውጡ በፊት ተጀምሮ ሲንከባለሉ የነበሩ ስፖርት ማዘውትሪያ ስፍራዎች ግንባታ የተጀመረበት አዳዲስ ትላልቅ ስቴዲየሞችን በየክልሎች ክልሎች ግንባታ የተጀመረበት ከምንም በላይ ደግሞ ብቁ ንቁ አሸናፊ ዜጋን ለመፍጠር ስፖርት የማይተካሚና ስላለው ስፖርትን ባህል ከማድረግ አንጻር በትላልቅ ከተሞች የማህበረሰብ አቀፍ ስፖርት ወይም ደግሞ ማስ ስፖርት የሚባለው በየወር በትላልቅ ከተሞች እየተደረገ ነው ያለው። ከየትኛውም ጊዜ በላይ ለባህል፣ ለኪነጥበብ ጥበብ ለስፖርት መንግስት የሰጠው ትኩረት የሚጨበጥም በተጨባጭ የሚቆጠሩ ውጤቶችን ማየት የጀመርንበት ጊዜ ነው የምንገኘው። ኢትዮጵያ ላይ ያሉ ጠቃሚ ባህላዊ እሴቶቻችን ለህዝቦች አብሮነት አንድነት የጋራ ማንነት ግንባታ አሰባሳቢ ትርክትን ከመገንባት አንጻር ከፌዴራል ጀምሮ እስከ ክልል እስከ ዞኖች ድረስ ያሉ ኪነ ጥበብ ባለሙያዎች ጋር የመመካከር በጋራ የመስራት የተሻለ አፈጻጸም ያላቸውን እውቅና የመስጠት ስራዎች ተጀምሯል። በሚቀሩ ሶስት ወር ለየት የሚያደርግ ምንሰራው ስራ ምንድነው? ኢትዮጵያ ላይ በተለይ የባህል ዲፕሎማሲ ከማጠናከር አንጻር ኢትዮጵያ ለዓለም መሸጥ ያለባት ሌሎች ዓለማት ውስጥ የሌሉ ግን ደግሞ እኛ ጋር ያሉ የፈጠራ እሴቶች አሉንና አሁን ከሚያዝያ ከዚህ ወር መጨረሻ ጀምሮ ደግሞ ብሪክስ አገራት ላይ ኢትዮጵያ ላይ ያሉ ኪናዊ ውጤቶችን፣ ባህላዊ እሴቶቻችን፣ ሰርከስን፣ የፈጠራ ምርትን ኢትዮጵያ ራሷን በባህል ዲፕሎማሲ ለዓለም የምትሸጥበት በተለይ ለብሪክስ አገራት ያለንን ባህላዊ እሴቶችን ለመሸጥ ስራ የጀመርንበት በየዞኖቹ በየአካባቢ በየክልሎቹ ያሉ ደግሞ ባህላዊ እሴቶችን በተለይ ባህላዊ ፍርድ ቤቶችን ለሕዝቦች አብሮነት ለሰላም እሴት ግንባታ መጠቀምም ለመጠቀምም ከክልሎች ጋር የጀመርናቸውን ስራዎች በደንብ አጠናክረን የምንሄድበት። ከስፖርት ልማትም አንጻር ሁላችሁም እንደምታውቁት ከዚህ በፊት ተቋርጦ የነበሩ ስፖርታዊ ውድድሮቹን አስጀምረናል። የታዳጊ ወጣቶች ስፖርት ውድድር አድርገናል። የባህል ስፖርት ውድድር አድርገናል። አሁን ደግሞ ግንቦት ወሩስ የመላ ኢትዮጵያ ጨዋታ እናደርጋለን። ስለዚህ ስፖርት ከስፖርታዊ እንቅስቃሴ በላይ ህዝቦች ዘንድ ማህበራዊ ትስስርን፣ አንድነትን፣ አብሮነትን፣ መተሳሰብን ለመፍጠር የማይተካ ሚና ስላለው የጀመርናቸውን ስፖርታዊ እንቅስቃሴዎችን አጠናክረን የምንሄድበት ስፖርት እንዲሁ ከጨዋታነት ባለፈ ደግሞ ለብዙ ዜጎች ስራ እድል እንዲፈጥር ለማድረግ ደግሞ የስፖርትን የሚመራበት የስፖርት አስተዳደር ስርዓት እንዲኖረው የህግ ማዕቀፎችና የፖሊሲ ማሻሻያ ስራዎችንም የጀመርናቸው እስከ መስከረም ይጸድቃሉ የሚል እምነት አለን። ስፖርትን ከጨዋታነት ባለፈ ስፖርትን ከመዝናኛነት ባለፈ ለዜጎች ስራ እድል የሚፈጥር የአገር ገጽታ የሚገነባ መሳሪያ አድርገን መጠቀም ላይ ከምንም በላይ በቀረው ወራት በልዩ ሁኔታ አትኩረን የምንሰራቸው ስራዎች ይሆናሉ።